እስልምና ለሽርሙጥና ብቻ የምታምነው እምነት ነው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ። ዝም ብሎ ፍረጦ ቁረጦ አዋጣ። ራሴን በበቂ ሁኔታ መከላከል እችላለሁ በበቂ ሁኔታ። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን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 አንደኛ ይቅርታ እንድንጠይቅ፣ ሁለተኛ ካልሆነ በህግ እንደሚጠይቁን ተናግረዋል። ከዚህ ዝም ብሎ ፍለጦ ቁረጦ አያዋጣም። ይህን ግለሰብ እፎ የሚባለውን በተገኘበት ይገደል፣ እፎይ ከቁርአን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አያዋጣም። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት በእኛ ምዕመናን በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። ፍ እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሳፈራል። በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ መስተከል፣ ባለጌ ሰሞኑን ደግሞ ክርስቲያኖች ጠግባቸው። አንተ የሃያ ቤታ፣ የሃያ ተመጋቢ ሊሁላ፣ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? ስታዋርዱ ጽድቅ ይመስላችኋል? እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም። ሽርሙጥና ነው እስልምና። ሰባት ሴት ይዘት ምተኛ፣ ሰባ ሁለት ድንግል አገኛለሁ የምትል አንተ መሐመድን ካላመለከኝ፣ ካልተከተልከኝ እስልምናየት፣ ከመሐመድ በፊት እስልምናየት ነበር? የመጀመሪያው ቃል የወረደው ቅራ ነው አደለም? የምትለው መጋኛ አቅርረ ሌባውላ። ሰማይ ቤት የሸርሙጣ ቤት አረጉት። ሰማይ ቤት ላይ ከኔ ኢማጂን፣ ሰማይ ቤት አንተ አምላክ ቁጭ ብሎ አንተ ሴቶች እየተቀያየሩ ስታወጣል። አምላክ ጎን ሆነ ሰማይ ቤት የወንድ ልጅ ሸቀጥ ቆሞ ነው የሚኖረው፣ አይደለ? ሴት ሲያወጣበት ነው የሚውለው የሚያድረው፣ አይደለ? እናንተ ሸቀጥ እየዋሸውን። አዎ መሐመድን ነው የምትከተለው። እሱም አስራ አንድ ሴት አልበቃ ብሎት ሰራተኛ ሲሸጉር የነበረ ነው። ሚስቱ አይሻ ይዘዋለች ከሰራተኛ ጋር ሲሸጉር፣ አላ ፈቅዶልኝ ነው አለ። የተገኘውን መንገደኛ ሁላ ሸጉር ይላል። መሐመድን ነው የምታመልከው አንተ ዱቄት። ሰራተኛ የሚሸጉር ነው የምታመልከው የምትከተለው እስቲ አመሃር ተሰቅለሙት መሐመዳው አሸርሙታ አሸረሙታ ዳስዎች ድው ሙዱ በሂጃብ መከናነብ ሂጃብ ተከናንበሽ ከአምስት ሴት ጋር አብረሽ ከባልሽ ጋር ተኛለች። ከአምስት ከሰባት ሴት ጋር አብረሽ ያንደባልልሻል። አንዱ አንዷ ትጠባለች፣ አንዷ የሆነ ነገር ታደርጓለች፣ አንዷ ምን ታደርጋለች? ሰባት ሆነች ነው የምተኘው አለል ለአንድ ወንድ እንደ እንተዋወቅ ሴተኛ ዳሪ አይደለ እንደ ሙሉ እስላም ያለው። ምንድን ነው የምናወራው? የትኛው ጨዋነት ነው የምናወራው? በሂጃብ መደበቅ ነው እንደ እስልምና? ሴት ልጅ እርሻና ተረሳት፣ ተጫወትባት፣ አይደለ እንደ የሚለው እስልምና? ተጫወትበት፣ ደብድባት ስትፈልግ፣ ያ ክስትን ልጅ ሸጉራት፣ አግባት አይደለ እንዴ እስልምና የሚለው። በሃይማኖቱ ከመጣ ነው መጥቼብሃለሁ። ምን አባት አመጣለ? ሃይማኖቴ የሸርሙጥና ምን ታመጣለ? መሐመድን ከነቅ መሐመድን በደም አፍንጫው ድረስ ነገርኩት። ለምን ምንም አሉ ነው? መሐመድ በጣም ጨካኝ አረመኔ ነው። መሐመድ ሲጨፈጨፍ ሲያጠፋ የነበረ ሰው የሰውን ሰውን ህይወት ሲቀጥፍ የኖረ አጭበርባሪ የነበረ ሰው ሊባይ ነበረ። የሰውን ህይወት ቀጥፍጥፍ የሚያደርግ ሴቶች እንደፈለገ የሚያወጣ ነበር። እድሜ ልኩን የሰው ደም ሲጠጣ የኖረ ነቢ ነው ትላለ፣ ባናት ተተከል። ከአባቱ ነው መሐመድ ሲያዝን ያየው ማንን ያዘ ያዘነው መሐመድ ለማን አዝኖ ያውቅ? የማሀይም ተከታይ ናቸው ከማሀመድ ጀምሮ። ማሀመድ ማሀይም ነው። ይቅርታ በልስላምን ባናት ተተከል። አንተ ግም ማሀመድ እኔን የተናገረ እንዲያርጉ ባናቱ ተክልላለሁ። ከነ ማሀመድ ዝምባ ዝምባ አታጠፋም። እናንተ ለሚፈራችሁ ለሚፈራችሁ እንደዛ ናቸው። ቃላት ተናገረች ተብላ ግን አንዷን ሊያስጠፏት አረብ ሀገር ስለምትኖር ብቻ ሲያፈላልጓት ነበር።

ቀሚስ ለብሶ ቁጭ ብለው የሚውል ዝንባ ምን ያለው የትኛው ክብር ያለዋል? አበዙት፣ ተጨማለቀ። እስላምን ከምፈራ ሞቴን መርጣለሁ። የመሐመድ ትራፊን ቀዳዳ ከምፈራ የቀሚስ ለባሽ ሞቴን መርጣለሁ። እኔን የሚያስፈራራኝ አንድ እዚህ ምድር ላይ የለም። በፈለገው ነገር ይምጣ። እስቲ የአሜሪካን ሀገር ደረቴን ነፍቼ የምኖርበት ሀገር ያስከፍለው ጥቁር ምናምን ሄደ ማሀይም ገሷል። ልክ እንደወጣው ፕራይቬት አድርገዋል። ማታም ደግሜ እገባለሁ። በዚህ ጉዳይ ምን እንደምታመጣ ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳመጡን ይህ ቪዲዮ ከደረሳችሁ ስለ እኔ ያሳሰባችሁ ሁላችሁም፣ እኔ ሰላም ነኝ፣ በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለን። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባለን። ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላቸው ይሆናል።